ይኔ ዳይዞ ሽኒማ ታያቸው ታያቸው፣ እነዚህን ምቀኞች እነ ቦንዳ እነ በቡሌ ያደጉ ፊንገሯን፣ ብትሆን በቡሌ ያደገችው ወታደር ተረፋት እየበላቸው ያንቺን ቦንዳ አድሜ ለ ሀያ ሁለት አካባቢ ሱቆች፣ የልብስ ሱቆች በቦንዳ ነው የለተሽቀረቀረች የምትወጣ። እናውቃቸዋለን። ረቅማአላ ምንም አያመጡም ባንቺ ህይወት ላይ ምንም አምስት ሳንቲም ነገር ሲመርታት ማሸነፍ ስላልቻሉ ነው። አንዴ በዚህ አንዴ በዛ የሚመጡትም የሚያናድደው የራሴ የምታያቸው ወገኖች አብሮ ሲለጣጠፉ ነው እንጂ ምንም ምንም እንዳይሰማሽ ስልክ ላይ ና። አንቺ ከፈጣሪ የተሰጠሽ ነሽ። ከፈጣሪ ፈጣሪ ነው የሚጠበቅሽ። የሰው መውደድን የሚሰጥሽ ፈጣሪ እንጂ የሰው ልጅ አይደለም። እሺ ማሪ ምንም አይነት ነገር እንዳይሰማሽ ማለት ነው። በብዛት አለ በብዛት ኤስኤምፒ ይሄ የትናንት ዘመን ይመስላችኋል መሰለኝ። አንዳንድ ሰው ገና ለገና ነው ተሰሚነት። ትናንትና የበላይ ነን የምትውሉ አሁን ዝሆን ቂጥ ውስጥ እንደገባችሁ እነግራችኋለሁ። ትናንትና ዛሬ አይደለም። ትናንትና ሂዱ፣ ቤታን ሰደቡ፣ ሂዊን እንትናን ሰደቡ ምናምን ስትባሉ ሄዳችሁ የምትሳደቡ ዛሬ እያገናዘብን መርጠን የምንሰድበው እያላችሁ ነው። አዎ እኔ ብቻ ላውራ፣ እኔ ብቻ ተሰሚ ነኝ እኔ አማራ ነኝ እኔ እንደኔ አማራ እየሰራ የምትሉ የለም አማራ ከሆነ እንደ አማራ ሁሉም ሰርቷል እንደ አማራ ሁሉም ነው። አንዱ የእንጀራ ልጅ አንዱ ልጅ የሚሆንበት ምክንያት የለም። አማራ አማራ ከሆነ አንድ ነገር ልጠይቃችሁ፣ አንድ ነገር

በጣም ነው የገረመኝ። በቃ ሲደራረቡ ምናምን ሲያዩ በቃ ምናምን አንቺ ሰው የሌለ ሰው የአንቺ እኮ ይበዛል እኮ አስፈላጊ ባስፈልጊ ሆነ። ኧረ እኔ ብታይ ነው ተምራችሁ እቴቴ ካደረጋት በላይ እቴቴ ከበደላት። አድራሻዋን አግኝቻለሁ እንኩ ሂዱና ግደሏት ካላት በላይ ቺፒን ገሯል ማለት ነው። ቤት ታበድላታለች። ይሄን ያህል መንገድ የሄደችበት መንገድ ማለት ነው። ዛሬ ከእሱ ጋር ተለጠፈ ይለኝ

ፓስተር ሴጋው ለማስታረቅ ሪማን ደው እንዲያገቢ ብዬ ቮይስ አድርጌልሽ ነበረ። የምናባታቸው እርቅ ነው ሲጀመር? አንዴ ራስሽኩ እንትን ብለሻል። ምንድነው? ሊገልሽ የመጣ ቀብሮሽ ነው የሚሄደው የኔ ቆንጆ። እንደዛ ያደረጉ ሰዎች መልሳቸው ብቀብሪ አንቺን ሞር ልብጥሽን ለማወቅና ለመጉዳት ነው የሚመጡ። አንቺ ደግሞ ደሞ የዋነታ የሰነት ችግሩ አንቺ ምትማሪው ችግር ሲደርስብሽ ብቻ ነው። ቤታዮ ተጠንቀቂ። የኛ ሰው በጣም ክፉ ነው። አላየሽም እንዴ መቼለት ነው ላይቭ ላይ ያለችውን እንዴት እንደገደሏት። እነዚያ የገደሏት ጓደኞቿ ናቸው። በቀናት ምክንያት ሰው ይወድሻል፣ ቫይራል፣ ከምንም በላይ ያለሽ ሰው በቃ። ዩቲዩብ ራሱ ሞቅ ሞቅ ምናምን እያለነው ነው። ሰው ቀናት መጥፎ ነው የኔናት። ቁጭ ብለው እኮ እነሱ ያንቺን ስንት ሲያነሱ አራት መቶ ሰው ያያቸዋል። ቁጭ ብለውኮ ከሃምሳ የበለጠ ከአርባ የበለጠ እኮ ሰው አያያቸውም። ያንቺ ስንት ሲነሳ ነው ሁሉም እንደማጣፈጫም የሚጠቀመው አንዳንድ ንቀሽ የምታያቸው ወደኋላ እንኳን ተመለሰሽ፣ ብታይ ነገር ስትቆሰቁስ የነበረችው ማንም ሰው ማንም ሰው አልተናገራትም። ዶክተር ሰርጀሪ ስላልኩ ነው ማለት አልችልም ወይ? ስም ማንሳት አይደለም በዛ አይደለም። እሷ ከዛችኛዋ ጋር ለመገናኘት ስትፈልግ ነው አይደል? እንዴ ላይቭ ላይ ሆና ነይና አስረጅ ሰርጀሪ ተሰርተሻል፣ ኮመንት ተለያየ። ነይና አስረጅ። ከዛ በፊት ሰምቻለሁ፣ ኢትዮጵያ ሄደች ይሰማል ላይ ወይ ኢትዮጵያ ሄደች ሄዳለች፣ ላይቭ ዋንካየሽ። እነዚህ መሀይሞች አሉ፣ የሷ ተከታዮች፣ ልብ ብላ አይከታተሉም እንጂ ኢትዮጵያ ሄደች። ቤታ እኔ ጋር መተሽ፣ እኔ የትሽ ጋር መተሽ፣ እንደ መቀበል ምናምን ሰምተናል፣ ኢትዮጵያ ናት ያለች ብላ ይኸው ልሽ እንግዲህ ያልተጣራ ወሬ ከዛ በውስጥ ገባኝና፣ ኖ እኔ ኢትዮጵያ ያለው እንዲህ ብኖር አንቺ ጋ ልመጣም እንደ ምናምን ስራቴ እኔም አንደዛ መስሎኝ ከፋኝ አለች። ከዛ ደግሞ መጣችና ደግሞ በላይቭ ላይ ገብታ ቤታ ሰርጀር እያሉ ነው እኔ እና ገብተሽ አስረጃል ለ እንድስትል አናደደችኝ። ምን አይነት ሰው ናት አልኩ። መጀመሪያ ኢትዮጵያ ሄዳ ብላ ስሜት ልታጠፋ አሁን ደግሞ በዚህ ብዬ ተናድጄ ገብቼ ተናግሬ ወጣሁ። አለቀ። ከዛ ላይቭ ላይ ሆና ስታሽ ሟጠጥ ስታሽ ሟጠጥ ነበር። አሁን ትናንትና የውሸቱ ብዛት ራሱ ሰው ልብ ብሎ የሚያዳምጥ ያለ መስላትን ይሄ ማህበረሰብ ደንቆ አድርጋ ይሁን አላውቅም። ባለፈው ምናለች ከኦርደር ዋጋ ስለተቀመጥኩኝ ነው ተናዳ ይተናገረችኝ አለች። ትናንትና ደግሞ ይኸው ከአንተ ጋር የሆነ አንተ ስለገባህ ብቻ በአንተ ነው የቀመደችኝ። ማለት ሁለት ነገር በአንዳት ነበር ተሳል የምትናገረው ማለት ነው። ይሄ ማህበረሰብ እኔ ለምን እንደሆነ አላውቅም፣ ለምን እንደማያገናዝብ አላውቅም፣ ለምን እንደማይሰማ የምታወራውን ነገር አላውቅም። ገባች በዚህ ያል እኔና እሷ አንላቀጥም፣ እንቀጥላለን ግን እኔ የቀድሙ ያልሽው ለዛ ነው የገባሁት። በቃ ቀድም ላልሹ ሰው ለምንድነው ምንድነው ነው ችግሩ? እኔ ፈልተናገርኩት መጥፎም ወጥቼ ስወስድ ስሙም አላነሳውና በዛ ነው እንጂ በእነዚህ በክትማ ለእኔ ታይሉ አር በደብዳቸዋለሁ። ጭራሽ ደግሞ በእኔ ገንዘብ ነኝ። ቆይ ነገ በደንብ አርጌ ስለምመልስላት፣ አሁን ብዙ ስረሱ አላወራም። እዚሁ የኢትዮቤች ላይ ገብተሽ ቅን ላድርግባቸው። የኢትዮቤች ላይ የኔ እናት መልስ ስትሰጪ ወደ ዩትዩብሽ ጎራ ብለሽ ሙጅሽ ይዘሽባቸው ባቸው ትውጫለሽ። የሚደራረቡ ከሆነ ደግሞ እኛም እጃችንን አስገብተናል እስከ ዛሬ ጥግ ይዘን ውጭ ያለው ነገሩ እንዲበርድ ነይ እንጂ ብቻዋን ችላ እንድትጋፈጥ ነይ እንጂ ይሄ ሰው እያመጡ የሚደራረቡ ከሆነ መለው የቲክቶክ ማህበረሰብ ቤታ እንደሆነ አይዘንጉት። መለው የአማራ ልጅ ቤታ እንደሆነ መዘንጋት የለባቸው። ይሄን ነው አስረግጬ የምነግራቸው እኔ በበኩሌ እንዴ አረዙት በጣም ማንም ሲለዛ ይመራል ወንድ እንደ ወንድ ልጅ እንደ ወንድ ልጅ ሲሆን ደስ ይላል በቃ ሙዳ አለው። አይ በነገራችን፣ እንዳይ ማለት ነው ሂዊነት እንዴት ናችሁ? በመጀመሪያ ዝም ስንል ሰው የሌላት እንዳይመስላችሁ፣ ዝም የምንለው ነገርን ላለመባባስ ሰላም ይሻላል በማለት እንጂ በመጡበት ልክ መምጣት አያቅተንም። ገብቶሻል? በመጡበት ልክ ምንም እኮ አያስፈልግም፣ እንደነሱ ደደም መሆን ነው፣ እንደነሱ ተሳዳቢ መሆን ነው። ገብቶሻል አይደለም እንጂ፣ ሰው የሌላት እንዳይመስላችሁ፣ በጣም የምንወዳት በጣም የምናከብራት እህታችን ናት። ስለዚህ ሲቀጥል ደግሞ እንደ አማራ እንኳን ከታሰበ ማለት ነው የአንገት ሀብሏን እኮ አማራ የሚለውን ለምን አታደርግም ስትባል፣ አይ እዚህ ሴፍ እንትን አዲስ አበባ ስለሆንኩኝ ምናምን ያለችው፣ አዲስ አበባ ሁና አማራ የሚል ሀብል በአማራነቷ የምታፍር ሴቱዬና እዚህ ተጋፍጣ ቤተሰቧ ማንነቷን አሳልፋ የሰጠችን ቀጥቅጠው ያችን በማንነቷ የምታፍረዋን ለማክበር ማለት ነው ገባሻ አይደል። ሲቀጥል ደግሞ ከቤታ በላይ ማን ሰርቷል ለአማራ? ማ ከቤታ በላይ እኔ ሰርቻለሁ የሚል በመረጃና በማስረጃ ያምጣለን። ከገንዘቡ በመልስ ምትል በምንም ነገር ፊትለፊት ተጋፍጣ የአማራና ተነካች ብላ የአማራ ማንነት ተነካ ፋኖ ተነካ ብላ ነው አይደለም? ትሳደበው እንጂ ማንም ሰው እኮ ተሳዳቢ አይደለም። ከቤተሰቧ ወርሰው የመጣች ስድብ አይደለም እኮ እሷ ያደገችበት እኮ አይደለም፣ ግን ማንነቷን ለማስከበር ነው። ስትነካ ተነካው ብላ ነው አይደለም? እኛን ለማስከበር ነው እንጂ ዝቅ ያለችው ማንም ተሳዳቢ አድርጓት አይደለም። ስለዚህ ለቤታ ያልሆነ እዚህ ቲክታክ ላይ ያለ ሰው ማለት ነው ለማንም አይሆንም፣ ለእኛም አይሆንም። የባስ ያስበሉናል፣ ገባሽ? እኛንም ያስበሉናል። ለሱ አንዳንዴ ማለት ነው ማሰብ ያለባችሁ አንድ ሰው ሲጠቃ እናንተም ነገ እንደምትጠቁ ወቁት። እናንተም ነገ ባሞገሳችሁ ልክ ነው የሚቀብራችሁ፣ እዚህ ቲክታክ ላይ ማለት ነው። ቤታም ስሰራላቸው ስሰድብላቸው የኔ ንግስት፣ አይ በቃ እናንተ ስሩ ብላ ስተው ደግሞ ጠላት የሚያደርጉ ሰዎች ናቸው። ስለዚህ ለእናንተም ነው ነገ ለእናንተም ይሄ ነገር እናንተ ጋርም ይደርሳል እናንተ ጋርም ይደርሳል፣ እኔ ጋርም ይደርሳል። ስለዚህ እኔ ከቤታ ጋር እስከ መጨረሻው ለምን ብቻዬን አልቀርም? ሰማይና ምድር ቢጋጠም እኔን እኮ ማለት ነው ይህ ይናገሩኛል እኮ አንቺ የቤታ ምንድነው አንቺ የቤታ ሽንት ጨርቅ፣ የቤታ ገረድ ይሉኛል። እሰይ ልሆን፣ ለእህቴ አይደለም መገረድ፣ ምንም ልሆን፣ ምንም ልሆን። መታችሁ አጥፊ ምናምን የምትሉ እራሳችሁ ትጠፋላችሁ። የምፖስተውን ቪዲዮ አምኜበት እህቴ ስለሆነች ደሜ ስለሆነች ማንነቴ ስለሆነች ነው። እናንተ ስላሽቃበጣችሁ ስላሽቃበጣችሁ አይደለም ስለዚህ ለቤታ ያልሆነ አማራ እግር ብሉ ነው የምላችሁ እዚህ ሚዲያ ላይ ያላችሁት እግር ብሉ ዋጋ የከፈላት አንግሳችሁ እሷ ማለት ነው ሌላ ቦታ ላይ ብትሆን ኖሮ ጭንቅላቷ ላይ ነበር ጭንቅላታቸው ላይ ነበር የሚያነግሷት ጭንቅላታው ላይ ጭንቅላታቸው ላይ ወይም ደግሞ እናንተ በመጣችሁበት ጎጥ ብትሆን ኖሮ አናታችሁ ላይ ነበር የምታዞሯት እናውቃለን ለምን እንደምትጠሏት እና ለምን እንደምትነሱባት ስለዚህ ሰማይም ምድርም ዝግ?

ወንዱም ሴቱም አሸብሻቢ ምስር ለቃሚ። አንዳንዴ ወንዶችም እንደወንድ ሆኑ፣ ሱሪ ታጠቁ፣ ቀበቶ ሰሩ፣ ምስር አትጠሙ፣ ጥጥ አትጠሙ። ሴቶቹም እንደዛ ኖ እኔ ደግሞ እኮ ሰው ያያል፣ ይፈርዳል። አሁን ባለፈው ላይቭ ላይ ገብቶ አሁን የተነሳው ሰውዬ ቤታን እንትን እያለ ያለው፣ ቅድም ኪዊ ካንቺ ጋር ያወራው ልጅ ላይቭ ገብቶ የሚያወራትን ይሰማል። ባለፈው ሴቶቹ ውጥሉን በቃ እኛ እንታገላለን፣ ወንዶቹ ለአማራ ሰው ማለት ነው። ያያል፣ ይፈርዳል። ከዛም በኋላ በራሱ የልብ ፈቃድ ነው ቤታን የሚደግፋት እንጂ ቤታ ወታ ደግፉኝ አይደለም። ይህንን ራሱ አሁን የምናደርገውን አፈልግም። እንደዚህ አይነት ነገርም የምትፈልግ ልጅ አይደለችም። እውነት ለመናገር ልስደባቸው ወጥቶ ሲሉ አነሰልት አንዳችሁ ሞታችሁ እንዳት እንዳትሳደቡ ነው ማምላክ ምለው እንዳትሳደ ኖ፣ እንዴ አንችን ለእነሱ አይደለም ለማንም ራሴ አለው ራሴ እችላለሁ ነው እቺ አዲስ አበባ ኦርደር ግን የምትፈልገው ማለት ነው። ይኸውልሽ፣ ልክ እንደሷ ለእሷ አየሩ ልክ እንደዚህ እንድያዝላት ትፈልጋለች። እቺ ደንቆሮ እቺ ግን ስሟንም ምኗንም አለመጥራት በቃ ሪኮሪኮ። ለአንድ ለአንድ ሳምንት እኮ ቪዋን መታላሳለሁ ብለሽን ነበረ ቲክቶክ ላይ። ዛሬ ዛሬ ምን እንደተፈጠረ ዛሬ በራሴ በሚሄድበት ይላል። ዛሬ ምን ተፈጠረ? ከትናንትና ጀምሮ የሆነ ስልክ ቁጥር ሲፖስት እኔ አንስቼው የፖስትኩኝ ማለት ነው ባሽ። ከዛ እሱ ሲፖስት ከዛ ይሄ አሁን ይሄ አሁን ባህር ዳር ሄዶላታል። ይሄ እስካሁን ውሾች ጩኋሉ የሚባለው ጊፍተሯ ነው ምናምና፣ ይፈልጋታል እሷን ለመጥበስ። እኔ ጋር ይደውልና ስለሷ ይጠይቀኝ የነበረ ሰውዬ ነው ዛሬ። የቤታ ስም ስሟ ይሄ ነው የአባቷ ስም ይሄ ነው ስልክ ቁጥሯ ይሄ ነው የአያቷ ስም ይሄ ነው ስልክ ምድው አድራሹ ይሄ ነው ብሎ ፖስቶልሻል ማለት ነው በዚህ አሜሪካ ነው የሚኖረው የሚያስጠይቀው ነው እኮ አሜሪካ ነው የሚኖረው ባለበት እስቴት የነጻ ጠበቃ አቁመሽ ማስጠየቅ ትችያለሽ ህጉን የማያውቀው ይመስላል እንዴ ሰው በነጻ ጠበቃ መጠየቅ ይችላል ለህይወቴ ያሰጋኛል ብለሽ መናገር ትችያለሽ ኢትዮጵያ ኢትዮጵያ መስሎት ነው። ይሄ ያለበት ቦታ ኢትዮጵያ መስሎት ነው። ብቻ ኦኬ፣ እሱን እኔ በሚሄድበት መንገድ ሄዳለሁ። ግን ይህ የሚሄዱበትን ርቀት ነው የምነግርሽ፣ የምት የምትልበት ርቀት ይህን ያክለው ርቀት የሚሄዱትኝ እኒህ ጤ የጤና ያደርግለ ይሄ እኮ እኔ አሁን ምን እንደማስብ ታውቂያለሽ? ይህ ሶሻል ሚዲያ ነው። በቃ ሰው ይጣላል ይታረቃል፣ ወይም ደግሞ በዛው ተጣልቶ ይቀራል። እንደዛ ነው ማስበው። ሰልቲ ወይ ደግሞ በቃ እንነቋቁራል፣ እንሰዳደባለን እንዴ ራሱ ያልኩሽ እኮ አደባባይ ላይ ሰሞን ጠርቼ ነው መንገሽ፣ አቤል ራሱ እንዴ ተጫወቱ ተዝናኑ። ምንድን ነው ቤታ ቤታ ምትይው እዚ፣ ይሄ እኮ ቲክቶክ አይደለም እኮ ልንዝናናን የመጣ ነው ያላት። እዚ ቤታውን ብትይ በገለመጣን ቃል የምትሞታው ቤታ። በቃ ስለኔ ነው አሉ የምታወራው። እንዴ ይሄን ያክል ምንድን ነው ችግሯ? በዱሻ ላይ ይህን ያክል ምንድን ይህንን ሚቲ ምናምን አለችን ብትወጣ፣ ሰላሳ ደቂቃ አታወራበት። ምንም እኮ ታለንት የለውም። ለምንድነው የራሷ ቀለም ይዛኮ መምጣት የምትችል ልጅ አይደለችም። በቃ አንዴ እንትናን አንዴ እንትናን አንዴ እንትናን አንዴ ቻት ጂፒቲ ላይ እንደዛ አይደለም። በቃ አንቺ ከሌለሽ ተሰጥኦ ተሰጥኦ ያለውን ሰው አይተሽ ዋው ብለሽ አድነቀሽ መሄድ፣ የልብ ክፋት እና ጥቁር ልብ። ጌታ ሆይ በመርዝናት እንደዚህ ጭኔ ምን ምንም እንትን በእርግጥ ጌታ በኢየሱስ ማለት በቃ ይሄን ያክል ሰው ልጅ አሁን አንዳንዴ ኦኬ እሺ፣ አሁን እዚህ መጥተው ሰዎች እንደዚህ እንትን እንትን እንትን አለ እንዲኖር ፊቷ ከአንቺ ይሻለዋል። ኦኬ ከሆነ ታዲያ ለምንድን ነው ንቃ? እስኪ አሁን ኳ ሰው ከእኔ የሚሻል ኮ ከእኔ ቆንጆ ኮ ከእኔ ሁሉ ነገር ካለው ለምንድን ነው የእኔን ስም ገብቶሻል አይደል? የስሟ እንዲነሳ የምትፈልገው የእኔን ስም በየደቂቃው የምታነሳው። እኔ ኮ እንደ በፊቱ ኮ ተሳዳቢ በሆነ ኮ አፌን እንደማስይዘው እኔ እኔ የሚማቅላት

ትሩ እንደዚህ ተነፍቶ በዚህ ወጥቶ ምናምን እኔ ተሳዳቢ ነኝ፣ ኦፍኮርስ ስሰድ ደህና ደና አረግ ሰድባታሉ፣ አስታጥቃታሉ። እሷ ግን ጩ የተባለችው የምትሳደበውን ስድብ ባሳይ ሸርሙጣ ምናምን ኮንዶም ንትምት ምናምን እያሌ ነው የምትሳደበው፣ በውስጥ ማለት ነው። ግን ባለፈው ማንነቷ ወጥቶ አይተሻታል። በዛ ልክ ማለት ነው። ገበያዬን ዘጋሽ ምን ምን ብላ ልክ እንደ ሸርሙጣ ሴት ነው አደባባይ ላይ ልታችሁ እና ለእሷ እና ያችኛዋል እኔ ያቀላቸዋለሁ። ግን እኔ የወንዶቹ ነው የሚገርመኝ። በቃ የወንዶቹ በኢየሱስ ክርስቶስ ልኮ ሰው እያየ እንታዘባለን እንፈርዳለን ወይ ማርያም። ፖስትላቸዋለሁ፣ ስቶሪ ላይ ፖስትላቸዋለሁ። ወንዶቹ ቤታዬ አሁን ዞንቂጥ ውስጥ ገብተዋል። የድሮ ወንድ የለም። ድሮ ነበረ በማናቅበት ዘመን ቤታየቆ ወሎ ሸዋን ጎንደርን ጎዳምን ተሳደበች ሲሉ ግር ብለ። አሁን እያገናዘብን ነው የምንናገረው። ለማንም አንደረብም፣ ከተገፋው ከሀቅ ጎን ነው የምንቆመው። ሀቅ ስላለሽ ነው ኔካንቺ ጎን የምቆመው። ሀቅ ባይኖርሽ ነገ ልናገር ይችላሉ። ነገ ልሰል። በሀቅ ጎን በሀቅ ሲሆን እንጂ እሱን የምወደው ያለ ሀቅ ሲመጣ ግን እኔም ብቻ ስሙኝ፣ ምናምን የለም ይሄ ትናንትና አይደለም ዛሬን ያለ ነው። ምናልባት አንድ ዓመት ስድስት ወር ስትጠፉ እናንተ በጣፋችሁ በሰዓት ብዙ ነገር ተቀይሯል። እረስታችሁ ከሆነ ማለት ነው። የድሮው ነገር የለም። አሁን ፊ- ሚናችንን ለይተናል። ማን እንደሚወደደን ማን እንደሚጠቅመን ማን ምን እንደሆነ ጠቅቀን ስለምናውቅ ግር ብለን አንሄድም። አንዳንድ ወንዶች ቅድምም ተናግሬ ያለው አስገብቻችኋለውም

እኔ አገባኝም ብሏል መቆየቅ ፈልጋለ ምንድን ነው ቶትሽ እኔ አሁን የሰደብኩት የለ የደረስኩበት የለ ለምንድን ነው መሀል ላይ ገብቶ እሱ እውነት አማራ ከሆነ ለምንድን ነው መሀል ላይ ገብቶ የሚለ ቆይ አንዴ ያኛውን ስልክ የለ አምጣው